አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ውድና ተከበራችሁ ወደቻናላ ቤተሰቦች እንዴት ናችሁ? የሰላም ነኝ አልሐምዱሊላ። በያላችሁበት የአላህ ረሕመት ስነት ይለያችሁ። ወዳችሁ ፈዳችሁ ለምትከታተሉ ጀዛሁም አላህ ኸይር። ዛሬ እንግዲህ ፍጥር ምጥን ያለች ሰላጣ ሰርተን ብቅ ብለናል። እንግዲህ ርጅም እንሰራለን ለምትሉ እህቶች ሩዙን ወይም ደግሞ ዳቦ ተወት አድርገን ይችን የምትመስል ሰላጣ አስፈርት አድርገን እንብላ ማለት ነው። ሰላጣ መብላት ለሰውነታችን ስለሰውነታችን ጥሩ ነው። ፊታችን ይጠራል። ደማነስ ያለባችሁ ደግሞ ቲማቲምን በርከት አርጋቸው ብትበሉ በጣም ጥሩ ነው ማለት ነው። እንግዲህ ሪጅም ለመስራት የፈለጋችሁ እንደዚህ ቆጥላችሁን ቆረጥ ቆረጥ አርጋችሁ ብሉ። ማሻአላህ እና ውዶቼ አላህ ስብሃነወተአላ ሀገራችንን ሰላም፣ አንድነት፣ ፍቅር ያንጣልን። የሞትስቤት ሰዎቻችንን ጀነተ ፈርዶ ሲወፍቅልን። ሁላችሁም ላይክ፣ ሰብስክራይብ እያደረጋችሁ አበረታትኝ። እንዲሁም ደግሞ ጅዳ መካ ስራ የሰማችሁ እህቶች ስራ የሰማችሁ እህቶች ዝም አትባሉ ንገሩኝ ማለት ነው። መካ ጅዳ ብዙ ልጆች ስራ ፈተው እየተሰቃዩ ነው። ስራ የሰማችሁ እህቶች ዝም እንዳትሉ ተሰርቶ ኮሜንት አሳውቁ ማለት ነው። የጀመአ ስራ ውዴቶች ደግሞ ስራ ሲመጣ ስራ ትምረጡ፣ ባገኛችሁ ስራ ህዱ ማለት ነው። ዋና አሁን ሻይ ሰዎች ደህና ትሆኑ፣ ደግሞ ዛፍ ትምረጡ፣ ስራ ላይ ሆናችሁ ስራ ትፈላልጉ። ከቻላችሁ ነገ ሐሙስ ነው፣ መጾም የምፈልጉ እጥሙ። መጾም የማችሉ ደግሞ ደው አድርጉ ለሌሎች ስራ አድርጉ ማለት ነው። ውዶቼ በሉ ነው ጸውር እንብላ